በመቅደላ ወረዳ ማሻ ከተማ ለወራቶች ሲካሄድ የነበረው የቀበሌዎች ውስጥ ለውስጥ ስፖርታዊ ውድድር ዛሬ ፍጻሜውን አገኘ። አሰላሙ አለይኩም ወራህመቱላህ በረካቱ። ሰላም ሰላም፣ ውድ ብሮ ሚዲያ ቻናል ተከታታዮች እንደምን አላችሁ? ዛሬ እንግዲህ በዚህ ቪዲዮ ይዤላችሁ የመጣሁት በመቅደላ ወረዳ ማሻ ከተማ ለወራቶች ሲካሄድ የነበረው ስፖርታዊ ውድድር ዛሬ ፍጻሜ ማገኘቱን ነው ማለት ነው። በዚህ ፍጻሜ ላይ እንግዲህ ማንና ማን የፍጻሜ ጨዋታ ተጫወተ፣ በዚህም ፍጻሜ ጨዋታ ላይ ማን አሸንፎ ማን የዋንጫ ባለቤት ሆነ የሚለውን በዚህ ቪዲዮ ላይ ላስቀኛችሁ ሞክራለሁኝ። ውድ የቻናላችን ተከታታዮች ይህንን ቪዲዮ እየተመለከታችሁ ሰብስክራይብ በማድረግ አብራችሁን ቆዩ ማለት ነው፣ እስከ መጨረሻው ድረስ በቀጥታ አሁን ወደ ዝርዝር መረጃ ወስዳችኋለሁኝ። እንግዲህ ውድ ተመልካቾቻችን እንግዲህ ለወራቶች ሲካሄድ የነበረው የመቅደላ ወረዳ የውስጥ ለውስጥ ስፖርታዊ ውድድር ዛሬ ፍጻሜውን ማገኘቱን ነገራቸዋለሁኝ ማለት ነው። በዚህ ውድድር ላይ እንግዲህ በርካታ ቀበሌዎች ሲወዳደሩ ቆይተው ከ11 በላይ ቀበሌ ሲወዳደሩ ቆይተው ለፈፃሜ ሁለት ቀበሌዎች አልፈዋል። የቀበሌ ሁለት ስፖርታዊ ሎካን ቡድን እና የደብረ ዘይት ስፖርታዊ ሎካን ቡድን በዚህ ውድድር ላይ አልፈው በዚህ ጨዋታ አብረው ተጫውቶ ለፍጻሜ ከሁለት አንዳቸው ነው ማለት ነው፣ ውጭ ዋንጫውን የወሰዱት። እንግዲህ ውድ ተመልካቾቻችን በዚህ ጨዋታ ላይ በጣም ፍትጊያ የበዛበት ጨዋታ፣ እንደዚሁም ደግሞ ስፖርታዊ ጨዋነትንም የተላበሰ ምርጥ ጨዋታ ስናይ ቆይተን ማለት ነው። መጨረሻ ላይ ያው የዋንጫ ባለቤቱ መታወቅ አይቀርም እና የዋንጫ ባለቤቱ ታውቋል። እንግዲህ የዋንጫ ባለቤቱ ውድ ተመልካቾቻችን የደብረ ዘይት ስፖርታዊ ልዑካን ቡድን ነው። ስፖርት ደብረ ዘይት ስፖርታዊ ልዑካን ቡድን እንግዲህ ከፍተኛ ትንቅንቅ ጨዋታ ሶስት ለአንድ በማሸነፍ የዋንጫው ባለቤት ሆኗል ማለት ነው። ውድ ተመልካቾቻችን እንግዲህ እንደምትመለከቱት በዚህ ቪዲዮ ላይ በመቅደላ ወረዳ ሁለገብ ስታዲየም የሽልማት ፕሮግራም እየተከናወነ ይገኛል ማለት ነው። በዚህ ቪዲዮ ላይ ማለት ነው የተለያዩ ከፍተኛ ባለስልጣኖች የተገኙበት እንዲሁም ደግሞ በርካታ የወረዳችን ሕዝብ የተገኙበት ነው ማለት ነው። አሁን የምትመለከቱት የወረዳችን አስተዳዳሪ አቶ እንዳልክ አረጋ ነው ማለት ነው። አቶ እንዳልካቸው አረጋ ለደብረ ዘይት ስፖርታዊ ልዑካን ቡድን ዋንጫ ሊሰጥ እየተዘጋጀ ነው ማለት ነው። እንደምትመለከቱት አሁን ዋንጫውን የያዘው የመቅደላ ወረዳ ስፖርታዊ ስፖርት ጽህፈት ቤት አቶ አማራ አሰፋ ነው ማለት ነው። እንግዲህ ውድ ተመልካቾቻችን አሁን እንደምትመለከቱት ዋንጫውን የሰጠው በጤናና ማስ ስፖርት አሸናፊ ለሆኑት ለ ፍትህ ልዑካን ቡድን ነው ማለት ነው። ይሄ የምትመለከቱት የፍትህ ልዑካን ቡድን አምበል ነው ዋንጫውን የወሰደው ማለት ነው። ከዚህ በመቀጠል የደብረ ዘይት ስፖርታዊ ልዑካን ቡድን ዋንጫውን ይወስዳል። ደብረ ዘይት ስፖርታዊ ልዑካን ቡድን ዋንጫውን የሚሰጡት እንደምትመለከቱት አቶ እንደልካቸው አረጋ ነው። የወረዳችን አስተዳዳሪ ነው ዋንጫውን የሚሰጡልን ማለት ነው። አሁን ይህ ዋንጫ የሚወስደው ደብረ ዘይት ስፖርታዊ ልዑካን ቡድን አምበሊ የሆነው አቶ ለአለም ታዬ ነው። አቶ ለአለም ታዬ ወደ መድረክ እየተጠራ ነው አሁን የሚገኘው። ወደ መድረክ ተጠርቷል። አቶ ለአለም ታዬ የምትመለከቱት ነው ማለት ነው። በዚህ ጨዋታ ላይ ሁለት ጎሎችን በሄዲንግ ያገባ ምርጥ እንቁ የወረዳችን ተጫዋች ነው። የደብረ ዘይት ልጅ ነው ማለት ነው። እንደምትመለከቷቸው የደብረ ዘይት ልጆች ሁሉም የስፖርታዊ ልዑካን ቡድኖች አሁን ገብተዋል። እንግዲህ ትገብተዋል ማለት ነው። ዋንጫቸውን ተረክበው እንደምትመለከቷቸው በዚህ መልኩ በስታዲየሙ ትሬብል ላይ ማለትም በመቅደላ ወረዳ ሁለገብ ስታዲየም ላይ ከወረዳው አስተዳዳሪ እንደዚሁም ስፖርት ጽሕፈት ቤት ኃላፊው ጋር አብረው ፎቶ ለመነሳት የተዘጋጁ ናቸው ማለት ነው። ውድ ተመልካቾቻችን እንግዲህ መጨረሻ ላይ በምን መልኩ ደስታቸውን እንደገለጹ እናሳያቸዋለን ማለት ነው። አብራችሁን ቆዩ።

እንግዲህ ውድ ቻናላችን ተከታዮች የደብረዘይት ስፖርታዊ ልዑካን ቡድን በዚህ መልኩ ደስታቸውን የገለጹ ዋንጫቸውን ይዘው ወደ ሀገራቸው ገብተዋል ማለት ነው። ይህንን ቪዲዮ አይታችሁ ከተመቻችሁ ሰብስክራይብ በማድረግ የቻናላችን አባል የሆኑ። ወሰላሙ አሌይኩም ወረሐመቱላ በረካቱ